በስም በአካል በግብር ሶስት የሚሆኑ በአብ በወል በመንፈስ ቅዱስ ስም በማመን በባህሪ በሕልው እና በመለኮት ግን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ ከእኛ ጋር ይሁንና ነሐሴ በባተ በ12 ቀን የሚነበብ የመላእክት አለቃ የሚሆን የቅዱስ ሚካኤልን ድርሳን እንናገራለን። በትህትናው ልዕልና አግኝቷልና ክብሩ፣ ገናናነቱ፣ ፍቅሩ በሚነገርበት ገንዘብ ይነገርለታል። ሹመቱን ማይረጉን የናቀ ያቃለለ ጥፋትን የመረጠ ትዕቢተኛ ዲያብሎስን ያዋረደው የገለበጠው ይህ ሚካኤል ነው። ስለ እርሱ እናንተ ሁላችሁ መላእክት ከስልጣኔ በታች ስልጣን የሰጠሁት የቃል ኪዳኔ ባለሟል የምክሬ አበጋዝ ቃሌን የሚቀበል ትእዛዜን የሚፈጽም ንዑድ ክቡር የሚሆን ቅዱስ ሚካኤል አክብሩት፣ ሲል ትእዛዝ የሰጠለት ይህ ሚካኤል ነው። ዳዊትም ስለዚህ መልአክ ሲናገር የእግዚአብሔር መልአክ በአደባባዮች ሰፍሮ ይከትማል፣ የሚፈሩትንም ያድናቸዋል። የአቤልን ደም በመበቀል በዕውሩ በላሜ የህጅ ቃየልን ያስጠፋው ይህ ሚካኤል ነው። ኖህ የወይን ጠጅ ጠጥቶ ሰክሮ ሰውነቱ ተጋልጦ ሳለ የካም ልጅ ከነአን ቢስቅበት ሴም ግን የአባቱን ኃፍረት ስለሸፈነ ከአባቱ ከኖህ በረከትን ያሰጠ ይህ ሚካኤል ነው። ኖህም ከእንቅልፉ ነቅቶ ሴምን ሲባርከው ከነአን ግን ለወንድሞች ተገዥ ባሪያ ይሁን ብሎ ረገመው። እንደዚህም ሁሉ ነቢዩ አሳፍ እግዚአብሔር ከእንቅልፉ እንደሚነቃ ሰው ከሙታን ተለይቶ ተነሳ፣ ስካሩ እንደተወውም ጎልማሳ አፈፍ ብሎ ነቅቶ ጠላቱን እንደሚያጠቃ የሞትን ስልጣን ሽሮ መርገም መርገምን በበረከት ለወጠ። በህዝቡ ኃጢአት የተነሳ ሰዶምና ገሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹን በክፏ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። አብርሃም አላውያን ነገስታት ድል በመ በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው። ያዕቆብን ከወንድሙ ከኤሳው እጅ ያዳ ነው ይህ ሚካኤል ነው። ዮሴፍን ከወንድሞቹ እጅ ያዳ ነው እና በግብፅ ንጉሥ በፈርዖን ፊት ባለሟልነትን ያስገኝለት ይህ ሚካኤል ነው። እብራውያንን ቀን በደመና ሌሊት በእሳት ብርሃን የመራቸው ውኃውን እንደ ግድግዳ አቁሞ ባህርን ከፍሎ ያሻገራቸው ከኋላቸው የተከተለ ጠላታቸው ፈርዖንን ከነ ሰራዊቱ ያሰጠመ ይህ ሚካኤል ነው። በሚያስፈራ በሚያስፈራና በሚያስደነግጽ ግርማ ለእያሱ ተገልጾለት ሀገረ ኢያሪኮ ለመግባት መንገድ መሪ የሆነው ይህ ሚካኤል ነው። የኢያሪኮን ቅጥሯን አፍርሶ ለእስራኤል ምድረ ርስትን ያወረሰ ይህ ሚካኤል ነው። ወንድሞቼ ያማሩ የተወደዱ ጎበዛዝት ናቸው፣ እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ደም ከተቀባች ከሳኦል ጦር ያዳነው በወንድሞቹ ፊት በጎልያድ ላይ ድልን ያቀዳጀው ይህ ሚካኤል ነው። ዳግመኛም እርሱ እግዚአብሔር መልእክተኛውን ልኮ አዳኝ አዳነኝ፣ በጎችንም ከምጠብቅበት ወስዶ ልዩ የሆነ ቅባ መንግስት ቀብቶ አነገሰኝ አለ። ሕዝቅያስ በመከራው ጊዜ የረዳው ይህ ሚካኤል ነውና፣ እኛንም ይርዳን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን፣ አሜን። ባቢሎን በምትባል አገር በእሳት ጉድጓድ ተጥለው የነበሩ ሰለስቱ ደቂቅን ያወጣቸው፣ ከአረማውያን እጅም ያዳናቸው፣ በላያቸው ላይ ይነድ የነበረውን የእሳት ነበልባል ያጠፋላቸው ይህ ሚካኤል ነው። ለምህረትም ለመዓትም የሚላክ ይህ ሚካኤል ነው። ለነገስታት ግርማን፣ ለሰራዊታቸውም ኃይል ጽን ይሰጣቸው ዘንድ የሚለምን የሚማልድ ይህ ሚካኤል ነው። ለሰማዕታት በቀናች በጸናች ሃይማኖት ይጋደሉ ዘንድ ጭካኔን ጽናትን፣ ለደናግል በንጽህና መጠበቅን፣ ለካህናት ከዳዊት መዝሙር ጋራ የሚስማማ ማመስገንን፣ ለዓለሙ ሁሉ ሰላምን በረከትን፣ ለነጋድያን ጸጥታን፣ ለድውያንም ፈውስን የሚያሰጥ ይህ ሚካኤል ነው። የተወደዳቸው ወንድሞቼ ሆይ ስለዚህ የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በሚከበርበት ዕለት ለችግረኞች እና ለድዎች በመራራት መጽዋትን ማድረግ ይገባናል። ዳግመኛም መጽሐፍ ከታናናሾቹ ድሆች ለአንዱ አንዲት ጽዋ ቀዝቃዛ ውሃ የሰጠ ዋጋው አያጣም ይላልና ወንድሞቼ ሆይ በዚህም ሀሳባችንን እናጽና። እንግዲህ ሰው ይህን በጎ ሥራ ቢሰራ የእግዚአብሔር መቅሰፍት ከሱ ትርቃለችና አስፈሪ በሚሆን በዕለተ ምጽአት የፍርድ አደባባይ ከሞት ፍርድም ታድናለች። በቅዱስ ሚካኤልም ጸሎትና ልመና ሀገር ከጥፋት ትድናለች። ዳግመኛም እግዚአብሔር ለቅዱስ ሚካኤል መታሰቢያህን ያደረገ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ መባጧ ፍጣንን የሰጠ ስላንተ ስምንጀራም ቢሆን ለተራበ ያበላና ለተጠማ ያጠጣ እኔ ኃጢአቱን ሁሉ ይቅር እለዋለሁ የወንጌል ልጆችንም እምራቸዋለሁ ሲል ቃል ኪዳን ሰጥቶታል። አሁንም ወንድሞቼ ሆይ እግዚአብሔር ከሁሉ በላይ አድርጎ በምስጋናና በክብር አጎናጽፎ ከፍ ከፍ ያደረገውን ቅዱስ ሚካኤልን ኑ ከፍ ከፍ እናድርገው። አሁንም እግዚአብሔር ሚካኤልን የመላእክት ሁሉ አለቃ አድርጌ ሾምኩ ብሎ እንዳከበረው እኛም እናክብረው። እኛም ትሕትናን በተመላ ቁርጥ ሐሳብ ሆነን በተቃጠለ ፍቅር እንለምነው። ዳግመኛም ስለ ፍጥረት ሁሉ ወደ እግዚአብሔር ይለምንልን ዘንድ ቅዱስ ሚካኤልን እንዲህ እያልን እንማልድ ለነገስታት መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅር አንድነትን፣ ለመሳፍንት በጎ ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናና ንጹህ ጸሎትን፣ ለዲያቆናት ቀልጣፋ ተልእኮን፣ ለመለኮሳት ፍጹምነትን፣ ለሚቆሙ ጽናትን፣ ለደናግል ንጽህናን፣ ለሀገር ሰላምን፣ አንድነትን፣ እድገትን፣ ለበሬዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ብዙ ምርትን፣ በረከትን፣ ለዓለም ሁሉ ሰላምን፣ ጸጥታን ይሰጣቸው ዘንድ ፈጽመን እንለምነው። በቅዱስ ሚካኤል ጸሎት ሀገር ከጥፋት ትድናለች። ይልቁንም የቅዱስ ሚካኤል በዓሉ በሚከበርበት ዕለት ወይንና ስንዴ፣ ጧፍ፣ ዕጣን ለቤተ ክርስቲያኑ መባ የሰጠ እስከ ግማሽ እንጀራም ቢሆን ለተራበ ያበላ፣ እንዲሁም ቀዝቃዛ ውሃ ለተጠማ ያጠጣ፣ በክብር በምስጋና ድል ፈንታው ከቅዱሳን እና ከሰማታት ጋር ይሆናል እስከ ዘላለሙ አሜን። ስለ እኛ ከእግዚአብሔር ዘንድ ይቅርታን ይለምኑልን ዘንድ የሀያ አራቱን ካህናተ ሰማይ ሱራፌልን የአርባዕቱ እንስሳት ኪሩቤልን እንዲሁም የመላእክት አለቆች የሚሆኑ የሚካኤልና የገብርኤልን መታሰቢያቸው በዓላቸውን እስከ ወዲያኛው ድረስ ማድረግ ይገባናል። ይህች መጽሐፍ ከኢየሩሳሌም የወጣች በምስጋና ጌጥ የተሸለሙ በሃይማኖትና ስርዓት ፍጹማን የሆኑ ክህደት የሌለባቸው ሙሉአና አእምሮ ንጹሐነ ልቡና የሆኑ አመስጋኞች እና ዘማሪዎች የሚሆኑ የቅዱስ ሚካኤልና የቅዱስ ገብርኤልን እንዲሁም የሃያ አራቱ ካህናት ሰማይ ሱራፊልና አርባይቱ እንስሳ ኪሩቤልን ክብርና ገናናነት ትናገር ትገልጽ ዘንድ ነው። ከነዚህ ከአርባይቱ እንስሳ ኪሩቤል ከሃያ አራቱ ካህናተ ሰማይ ሱራፌል በስተቀር አብ የሚሰወርባቸው የብርሃን ድንኳን ወደ ተተከሉበትና ፍጹም ደስታና ሕይወት ወደ ተመላች ለይቅርታና ለሸርነት ወደ ተዘጋጀች አዳራሽ ከቶ የሚገባ የለም። እነርሱም አስቀድሞ የአብ ዙፋን ወደ ተዘጋጀችበት አዳራሽ በመግባት ያለማቋረጥ እርሱን በአንድነት ቃል ያመሰግኑታል። የእግዚአብሔር አብን ዙፋን የተሸከሙ ኪሩቤል አርባዕቱ እንስሳ የአንዱ ፊቱ ወደ ምስራቅ፣ የሁለተኛው ወደ ምዕራብ፣ የሶስተኛውም ወደ ሰሜን፣ የአራተኛውም ወደ ደቡብ ነው። ከመጀመሪያ እስከ መጨረሻ ድረስ የእግዚአብሔር አብ ፊቱን ከቶ የሚያይ የለም። የሰናፈጭ ቅንጣት የምታህል እንኳ የፊቱን መጋረጃ ቢያዩ ፈርተው ይደነግጻሉ፣ ይንቀጠቀጣሉ፣ ክንፋቸውን ያማታሉ። እሱ ግን የተሸከሙኝ እንጂ ተሸከሙኝ እንጂ አትፍሩ አትደንግጹ። አሁንም እኔ ተሸከምኳችሁ እንጂ እናንተ ልትሸከሙኝ አትችሉም እያለ ያጽናናቸዋል። ሀያ አራቱ ካህናተ ሰማይም የመለኮትን መንበር ዘወትር ያጥናሉ። በየዕለቱና በየሰዓቱ በሚያጥኑበት ሰዓት እግዚአብሔርን ያመሰግኑታል። ለሰው ልጆችና ስለ ፍጥረቱም ሁሉ ይለምናሉ፣ ይማልዳሉ። በነጋ በመሸም ቁጥር በየዕለቱ በደስታ ላይ ደስታ ይጨመርላቸዋል። ፍጹም ክብርና ባለሟልነትም ያጎናጽፋቸዋል። የለመኑትንም ሁሉ ይፈጽምላቸዋል። እነሱም ለፈጣሪያቸው ይገዛሉ። ፍጻሜ ለሌለው ዘመንም ከአብ ጋር በደስታ ይኖራሉ። ከእግዚአብሔር አብ ዙፋን ስር ትእዛዝ በወጣ ጊዜ አርባዕቱ እንስሳ ኪሩቤልና ኪሩቤል ተቀብለው ለሃያ አራቱ ካህናተ ሰማይ ሱራፊል ያስተላልፋሉ። እነሱም ለሚካኤልና ለገብርኤል፣ ለሩፋኤል ያደርሳሉ። ሚካኤልም ስለ ፍጥረት ሁሉ በበጎ ቢሆን ክፉ ትእዛዝን ያስፈጽሙ ዘንድ መላእክትን ያዛቸዋል። ገብርኤልም ለሰው ልጆች ምህረትን ያወርዳል። ከጠዋት እስከ ማታ የሰራነውን ስራችን ሁሉ ያሳርጋል። በንጽህናም ሆነ በኃጢአት ያዘጋጀነውን መስዋየት ከእግዚአብሔር ፊት ያቀርባል። ሚካኤል እና ገብርኤል፣ ሃያ አራቱ ካህናት ሰማይና ሱራፊል፣ አርባይቱ እንስሳ ኪሩቤል፣ አቤቱ ማራቸው ይቅር በላቸው፣ በአርያህና በምሳሌ የፈጠርካቸው አታጥፋቸው። ነፍስን ከስጋ ጋር አዋህደህ አጥንትን ሰክተህ በመለኮታዊ እጅህ ያበጃጀኸው ሰብአዊ ፍጡር ይቅርበል ወደ አንተ እንዳይመለሱ ሰይጣን አስቷቸዋልና፤ እያሉ ይሰግዳሉ፣ ይለምናሉ። አሁንም በሐጹረ መስቀል ጠብቃቸው፣ በጠላታቸው ላይ ድልን ይቀዳጁ ዘንድ በመንፈስ ቅዱስ አጽናቸው በማለት ደጅ ይጠናሉ። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምህረትን ያወርዳል፤ በመላእክትም ጸሎት ከሰው ልጆች መዓቱን ያርቃል። ምናልባትም በማዓልትና በሌሊት መላእክት ባይጠብቁን ኖሮ አመድ በነፋስ ኃይል እንዲበተን እኛም እንዲሁ ጠባቂ እንደሌላቸው በጎች ተበታትነን በተኩላ ከመነጠቃችንም በላይ ሰይጣን ተበረታቶብን ተስፋ በመቁረጥ እና እግዚአብሔር አብም ከጠላታችን ሰይጣን ተንኮል ባይሰውረን ከእግዚአብሔር ሕግ በተለየን ነበር። ከእንግዲህ በሰይጣን መንገድ አንሄድ ጨለማን ነውና፣ በብርሃን ጌታ ጎዳና የሚጓዙ ግን ፍጹም ሕይወት ወዳለበት ይገባሉ። ከሰይጣን ጋር የሚተባበር ወደ ቤተ ክርስቲያን አይግባ የክርስቶስ ስጋና ደሙን ማይቀበል አመፀኛ በደለኛና ህግ ተላላፊ ወንበዴ ሌባም ነውና፣ ሶስና እንዳደረገች አልሰማችሁም? ምነ ለእሷም አባቷ ንጉስ እናቷም ንግሥት እንዲሁም ባሏ ንጉስ ነበሩ። ባሏ ከሞተ በኋላ ግን ለሌሎች ሊያገቧት ታስበው ለአባቷ ማጫዋን ወርቅ አምጥተው ሰጡትና ልጅህን ስጠን ስላሉት እሱም በነገሩ ተስማምቶ እሺ በጎ አለ። በዚሁ መሰረት ንጉሱ ልጅን ልጁን ልጄ ነኝ እና ሌላ ባለ አግቢ ብሎ ቢጠይቃት ፈጽሞ አላደርገውም፣ ባሌ ከሞተ ጀምሮ ራሴን ለፈጣሪ አሳልፌ ሰጥቻለውና አለችው። ከብዙ ጊዜ በኋላ በስልጣን የባለጉ ባለስልጣኖች መጥተው በማስፈራራትና ሶስና ሆይ እና አግባሽ እንድፈርሽ ብለው ቢጠይቋት እናንት በኃጢአት የተደፈናችሁ፣ የተዳደፋችሁ፣ ከሕግ እግዚአብሔር ውጭ የሆናችሁ ከፊቴ ወግዱ ብላ አሳፍራ ሰደደቻቸው። ከዚያም በአፍረት ወደ አባቷ ዘንድ ሄደው እንደሌላው ሰው ሁሉ ልጅ ሶስና ስትሴስን ዝሙት ስትሰራ አገኘናት ብለው ነገሩት። በዚህም ነገር አባቷ ተበሳጭቶና ተቆጥቶ ሂዱና በድንጋይ ወግራችሁ ግደሏት ብሎ አሽከሮቹን ላከ። በዚያን ጊዜ ሶስና ወደ እግዚአብሔር ብትጸልይ ቅዱስ ሚካኤል በሰው አምሳል ወደ እርሷ ወልዶ ብላቴኖቹም ይህች ልጅ ደብድባችሁ አትግደሏት አላቸው። እነርሱም በዚያኑ ጊዜ መንፈስ ቅዱስ በልባቸው ስላደረባቸው ከጌታችን ቁጣ ወይም ቅጣት ካዳንከን ምን ከፋን እሺ ያሉትና ከእሱ ጋር አብረው አባቷ ወዳለበት እና ታላላቅ መኳንቶች ወደ ተሰበሰቡበት ሄደው ለአባቷ ነገሩት። በነገሩትም ጊዜ አባቷ የንጉሶ ፊት ስለተለወጠ ቅዱስ ሚካኤል ንጉሶ ሆይ በሐሰት ነገር በእውነተኛይቱ ልጅህ ላይ የማይገባ ስራ ሰራ፣ እግዚአብሔር አምላክህም አላሰብከው ምን? እስከ ዛሬ ድረስ ለእግዚአብሔር አምላካችን ያለ ፍርድ አይገድልምና አሁንም ሳትፈራ ይህችን ልጅህን በእውነት አከራክራት ሹማምንትም ለየብቻቸው አቁመ መርምራቸው አለው። ከዚህም በኋላ ቅዱስ ሚካኤል ለየብቻቸው አቁሞ ሲመረምራቸው እናንት ሹማምንት ሶስና ዝሙት ስትሰራ በቤት አያችኋት ቢላቸው፣ አንደኛው በግራር ስር፣ ሁለተኛውም በቤት ውስጥ፣ ሶስተኛውም በጸበለ ስር ስትሴስን አየናት ብለው መሰከሩ። ሶስናን በሰውነቷ ዝሙት ስትሰራ እንዳያችኋት ምስክርነታችሁ ሐሰት እንደሆነ አምላካችን እግዚአብሔር አክርማ እግዚአብሔር እንዳ አክርማ ይሰንጥቃችሁ ብሎ በተናገረ ጊዜ፣ ሶስቱን ያለ ምሳር እያንዳንዳቸው ሰውነታቸው ከሁለት ተከፈለ ተሰነጠቀ። በዚያኑ ጊዜ ሚካኤል እንደሆነ አወቁ። እነርሱ በዚህ አኳኋን ጎሰቆሉ፣ ነፍሳቸውንም አጠፉ። አባቷም ይህን ታምር በተመለከተ ጊዜ ከሹማምንቱ ጋር ለሶስት እናሰገረላት፣ በሶስት ባለስልጣናት ፈንታም አነገሳት። በምድር ደስታን በሰማይ መንግስትን፣ እጥፍ ድርብ ክብርን አግኝታለችና። ስለዚህም በቅዱስ ሚካኤል ጸሎት አለም ሁሉ እንዲድን እንገነዘባለን የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ንዕድ ክብርት የምትሆን የእመቤታችን አማላጅነት ብጽዕት የምትሆን የሶስና ልመናዋ ከሁላችን ጋር ይኖር ለዘለዓለሙ አሜን ተፈጥሮ በነደሳት የሚሆን ተፈጥሮ ከነደሳት የሚሆን ብዙ የሚያመሰግን የምስጋናን ባህር እንደ ነጎድጓድ የሚጮህ እጅግ ከሚያስፈራ ከልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከተ እየተንበረከከ ለሰው ልጅ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። የጸሎቱ ኃይል በየጊዜው ከሚያሰቃየን ረሃብ፣ ቸነፈር ያድነን። የምስጋናው ነጠብጣብ ልዩ ነው። መጎናጸፊያው ነጭ ፈርጥ ያለበት መብረቅ ነው። የጸሎቱ ገጅሞ ገጀሞ፣ ቆንጭራ ጨለማን እየለበሱ የሚያጠቁ ሰራዊተ ሰይጣናትን አጋሚዷችን ቆራርጦ ይጣላቸው። የቤተ ክርስቲያን ልጆች የምንሆን እኛን በፍርድ አደባባይ እንዳናፈር በቸርነቱ ይጎብኘን፣ እጁንም ዘርግቶ ይባርከን። ከዛሬ እስከ ዘላለም እስከ ለተምጻ ድረስ በየዘመኑ የሚተካውን ትውልድ እስከ ልጅ ልጅ ያለውን ትውልድ ከሲኦል ሞገድ ያድነን፣ እስከ ዘላለሙ አሜን። ሁለት አይኖቹ የታወሩ እንዲሁም በልዩ ልዩ በሽታ የተያዘ አንድ ክርስቲያናዊ ሰው በአንዲት ሀገር እንደነበረ ተነገረ። እንደዚሁም ሁሉ ሲኖር በህዳር 12 ቀን የቅዱስ ሚካኤል በዓል የሚከበርበት እለት ደረሰ። እሱም ልጆቹን እና ቤተሰቦቹን ጠርቶኑና የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ ታላቅ የሚሆን በዓሉ የሚከበርበት ቀን ደርሷልና አላቸው። እንዲሁም በኢየሩሳሌም ሰማያዊት ከቅዱሳን ጋር ተገናኝተን በፍጹም ደስታ እንጨዋወት ዘንድ ከሙሽራው ሰርግ ተገኝተን ከማይዱ በልተን ጠጥተን እንረካ ዘንድ ሥጋውንም ደሙንም ተቀብለን ልጅነትን እናገኝ ዘንድ እስከ ዘላለም ድረስ በእውነት ያለሐሰት አላቸው። በዚያን ጊዜያን ሁለት ዓይኑ የታወረውን ሰው ወደ ቅዱስ ሚካኤል ቤተ ክርስቲያን እየመሩ ይዘውት ከሄዱ በኋላ በዚያም በዚያኑ ቀን ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። ከዚያም የጌታችን ኢየሱስ ክርስቶስ ወንጌለ መንግሥት በሚነበብበት ሰዓት ተነሳና እጁን በመዘርጋት ቆሞ በታላቅ ልቅሶና ጩኸት እንባውን እያፈሰሰ እንዲህ እያለ ወደ እግዚአብሔር ይጸልይ ጀመረ። የመላእክት አለቃ ጌታዬ ሚካኤል ሆይ፣ ስለ ሰው ልጅ ይቅርታን በእግዚአብሔር ዘንድ የምትለምን አንተ ነህ። አሁንም እግዚአብሔር የአይኔን ብርሃን እንዲሰጠኝ ወደ ፈጣሪ ትጸልይልኝ ዘንድ ወደ አንተ ማልዳለሁ እሱ ሁሉን ለማድረግ ይቻለዋልና፣ ቀድሞም የሰው ስጋ በመልበስ በምድር ላይ ሲመላለስ ድንቅ ድንቅ ተአምራትን አድርጓል። ድውያንን ፈውሷል። ሙታንን አንስቷል። የውራን አይን አብርቷል። ከእናቱ ማህፀን ያለ አይን ተፈጥሮ የተወለደውን አይን ፈጥሮ ብርሃንን ሰጥቶታል። አሁንም ቢያንተ ፈቃድ ሆኖ እግዚአብሔር አምላክህን ብትለምነው ከዚህ ደዌያ እንዲያድነኝና ለአይኔም ብርሃን እንደሚሰጠኝ አምናለሁ። ደግሞም ከዚህ ደዌ ብፈወስ በየወሩ በአስራ ሁለት ቀን ባህልን እንዳከብር መታሰቢያህንም እንዳደርግ ከዚህ ዓለም በሞት እስከተለየሁበት ጊዜ ድረስ የቤተ ክርስቲያን አገልጋይ እንደመሆን ቃል እገባለሁ እያለ ተማጸነ። ይህንንም ከተናገረ በኋላ እንቅልፍ እንቅልፍ አለውና በዚያው በቅዱስ ሚካኤል ቤተ ክርስቲያን ውስጥ ቆሞ በሚጸልዩበት ቦታ ተኛ። መንፈቀ ሌሊትም በሆነ ጊዜ ቅዱስ ሚካኤል ብርሃን ለብሶ ብርሃን ተጎናጽፎ እንደ ሳት ነበልባል እያበራ ወደሱ በመጣ ጊዜ ቤተ ክርስቲያኒቱ በብርሃን ተመላች። በስተራስጌው ቆሞ ያን ሰው ቀስቅሶ ከእንቅልፏ ነቃው። ከዚያም መላኩ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ፈጽሞ ፈውሶሃል፣ አይንህንም አብርቶልሃል፣ ነገር ግን እየተሳልከውን ብጽዓት ያደረግከውን አትርሳ ሲል አስጠነቀቀው። ይህንንም ብሎት በእጁ አይኑ እንዳሰሰውና የእንጨት ቅርፍት የሚመስል ከአይኑ ላይ የተቀረፈ ወደቀ። ቀትርም በሆነ ጊዜ አይኖቹ ተገልጸው እንደ ቀድሞ ብርሃንን ባየ ጊዜ በታላቅ ደስታ እግዚአብሔርን አመሰገነው። በቤተ ክርስቲያኑም የተሰበሰቡት ሰዎች ሁሉ ይህን ታምራት ባዩ ጊዜ የመላእክት አለቃ የሚሆን በቅዱስ ሚካኤል ጸሎት ኃይል እየተደነቁ ለዘላለም ምስጉን የሚሆን እግዚአብሔርን በፍጹም ምስጋና አመሰገኑት። ያም ከደዌው የተፈወሰ ሰው የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት በሰላም አርፎ መንግሥተ ሰማያት እስከገባ ድረስ ባለ ዘመኑ ሁሉ የቅዱስ ሚካኤልን ቤተ ክርስቲያን ሲያገለግል ኖረ። የክርስቲያን ወገን የምንሆን እኛም ከሰይጣን ተቃውሞ ያድነን ዘንድ ይልቁንም ወዳጁን እገሌን ለዘላለሙ ይጠብቀው አሜን። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በሚሆኑ በአቦወል በመንፈስ ቅዱስ ስም አምነን ነሐሴ በባተ በአስራ ሁለት ቀን የቅዱስ ሚካኤል በዓል የሚከበር መሆኑን እንናገራለን። በዚች ለ እለት ሮም በምትባል ሀገር ለጻድቁ ንጉስ ለቆስጠንጤኖስ ተገልጾለት በጠላቶቹ ላይ ኃይልን ሰጥቶ ድል ነስቷቸዋልና መንግስቱንም ስላጸናለት አብያተ ጣዖታትን አፍርሶ አብያተ ክርስቲያናትን አሳንጾ በልዩ ልዩ ጌጥ አስጌጣቸው። ስለዚህም የቤተ ክርስቲያን ሊቃውንት በየወሩ በአስራ ሁለት ቀን የቅዱስ ሚካኤል በዓል እናከብር ዘንድ አዘውናል። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘለዓለሙ አሜን። ልዑልና በሥራ ሁሉ ፍጹም ጻድቅ የሚሆን የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ የምትሆን ላንተ ሰላም እላለሁ። ሚካኤል ሆይ ጠላቶቼ በላዬ ላይ የተንኮል ሴራቸውን ባሰቡ ጊዜ በነፋስ ፍጥነት፣ ብዙ እጅ ፍጥነት ባለው ረድኤትህ የጠላቶቼን ጉባኤ በት ነው። አሜን።